ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንህ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ወደ አማራ ክልል ባለፉት ቀናት አገዛዙ በርካታ ሜካናይዝድ ኃይሉን ማጓጓዙ ተነገርም። አልጀዚራ በአማራ ክልል ከሰሞኑ የተደረገ ውጋ ከሁለቱም ወገኖች በሺ የሚቆጠሩ ሰዎች ለጉዳት የተዳረጉበት ነው ብሏል። እውቁ ጋዜጠኛ ማርቲን ፕራውት ደግሞ የኢትዮጵያ አየር መንገድ ወደ ባህር ዳር በርካታ በረራዎችን በማድረግ ወታደሮችን አጓጉዟል ሲል ዘግቧል። ዝርዝሩ ተዘጋጅቷል። ግዛታችንን አስቆርሰን ከባህር በር ተባረናል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ሰራዊታቸው እየተዋጋ የሚገኘው አሁን ያለውን ብልጽግናን ለማስቀጠል እንደሆነም ገልጿል። ትሰሙታላችሁም። ሻቢያ ሚኒስትሩን ወደ ግብጽ ልኳል። ይህ በእንዲህ እንዳለ የኤርትራው መንግስት አሁንም ስለወረራቸው የኢትዮጵያ ግዛቶችና ቀይ ባህር በብሔራዊ ቴሌቪዥን ጣቢያው ክስ አቅርቧል። ዘጋርዲያንና ዘኢኮኖሚስት ደግሞ ወደ ድንበር ተጓጓዘ ስላሉት ወታደራዊ ኃይል ዘግቧል። የምንመለከተው ጉዳይ ይሆናል። በኦሮሚያ ክልል ሌላ እገታ ተፈጽሟል። ቢቢሲ እገታን በተመለከተ መንግስት ምላሽ አይሰጥም ነገር ግን የተለመደ ተግባር ሆኗል ሲልም ዘግቧል። ሌላኛው መረጃችን ነው በርካታ ኢትዮጵያውያን በምግብ እጥረት ሳቢያ አደጋ ላይ መውደቃቸውን የተባበሩት መንግስታት ድርጅት ገለጸም። በተለይም በኢትዮጵያና ናይጄሪያ ከ13 ሚሊዮን በላይ ሕጻናት በእርዳታ መቋረጥ ምክንያት አስጊ ሁኔታ ውስጥ እንደሚገኙ ማሳውቋል። ተጨማሪ አለን። እስራኤል በጋዛ ባደረሰችው የአየር ድብደባ ከፍተኛ የሐማስ አመራር ተገደሉ። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር የተቀሩት ታጋቾች ሙሉ በሙሉ ካልተለቀቁ በጋዛ ተጨማሪ ቦታዎችን እንወራለን ሲሉ ዝቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ወደ አማራ ክልል ባለፉት ቀናት አገዛዙ በርካታ ሜካናይዝድ ኃይሉን ማጓጓዙ ተሰማ። አልጀዚራ በአማራ ክልል ከሰሞኑ የተደረገ ውጊያ ከሁለቱም ወገኖች በሺዎች የሚቆጠሩ ሰዎች ለጉዳት የተዳረጉበት ነው ብሏል። እውቁ ጋዜጠኛ ማርቲን ፕላውት ደግሞ የኢትዮጵያ አየር መንገድ ወደ ባህር ዳር በርካታ በረራዎችን በማድረግ ወታደሮችን አጓጉዟል ሲል ዘግቧል። በክልሉ የተለያዩ አካባቢዎች የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች አሁንም እንዳሉ ናቸው። እንደ መረጃ ምንጮች ከሆነ የፋኖ ኃይሎች አንድነት ሲሉ የገለጹትን ዘመቻ መክፈታቸውን ተከትሎም በተለይም ወደ ፋኖ መገኛዎች ድረስ በተበታተነ መንገድ ተልኮ የነበረው የመንግስት ሰራዊት ላይ ከፍ ያለ ጉዳት እንዲደርስ ምክንያት ሆኗል። ባለፈው ተከታታይ ቀናት የደረሰውን ጉዳት ተከትሎ የመከላከያ ሰራዊቱ ሜካናይዝድ ኃይሉን ወደ ክልሉ በብዛት እንዲያጓጉዝ መደረጉንም ነው የሚያክሉት። በአማራ ክልል ወደ ሀያኛ ወሩ እየተቃረበ የሚገኘውን ጦርነት በአስር በመቶ አቅማችን ጀመር ነው ያሉ አገዛዙም እስከ ቅርብ ቀናት ድረስም እንደ ጉንዳን ብቻ ወደ መናከስ አወርድ ናቸው ሲል አሳውቆ ነበር። አሁን ያለው ነባራዊ ሁኔታ ደግሞ የሜካናይዝድ ኃይሉን በሰፊው የሚጓጓዝበት ወደ መሆን ነው የተሸጋገረው። የኮሜን ዌልዙ ፕሮፌሰርና የቀድሞው የቢቢሲ ጋዜጠኛ ማርቲን ፕላውት ደግሞ ባለፈው አረብና ትናንት ወደ አማራ ክልል ርዕሰ መዲና ባህር ዳር በርካታ ቁጥር ያለው ወታደር ተጓጉዟል ይላል። በሁለት ቀናት ውስጥ ብቻ የኢትዮጵያ አየር መንገድ ሰላሳ ሁለት በረራዎችን አድርጓል የሚለው እውቁ ጋዜጠኛም እነዚህ በረራዎች ደግሞ ወታደሮች መላለሱባቸው ናቸው ሲል ሚያትታል። ከዚህ በፊት በነበሩ የኢትዮጵያ አየር ስፐርስ ጦርነቶች ወቅት አየር መንገዱ የነበረውን ተሳትፎ በማስታወስ በዚህ ረገድ የኢትዮጵያ አየር መንገድ ኢትዮጵያውያን የሚጫረሱባቸው ውጊያዎች ላይ የሚሳተፉ ወታደሮችን የሚያጓጉዘው ተከፍሎት እንደሆነ መግለጹ የሚታወስ ነው። ዋና ስራ አስፈጻሚው ከወራት በፊት ሰላም አስከባሪ ወታደሮችን ከሀገር ሀገር አጓጉዘናል። የአፍሪካ ጸጥታ አስከባሪ ወታደሮችን ስናጓጉዝ ነው የኖር ነው አሁን እናጓጉዛለን የማለት የኢትዮጵያ አየር መንገድ ጦርነት ላይ የተሳተፈ ማለት አይደለም። ይህን ሁሉ ስናደርግም ገንዘብ እያስከፈልን እኮ ነው ነበር ያሉት። የሆነው ሆኖ ሰሞነኛውን ውጊያ በተመለከተ ሮይተርስን ጨምሮ ዓለም አቀፍ የመገናኛ ብዙኃን ጭምር ሽፋን እየሰጡት ያለም ሆኗል። አልጀዚራ በክልሉ ባለፉት ተከታታይ ቀናት በተደረገው ውጊያ የመከላከያ ሰራዊቱና የፋኖ ኃይሎች ሪፖርቶችን በማጣቀስ በሺዎች የሚቆጠሩ ሰዎች ላይ ጉዳት ስለመድረሱ ዘግቧል። ከመከላከያ በኩል ከሶስት መቶ በላይ የፋኖ ኃይሎችን ገደልን የሚል መግለጫ መሰጠቱን አንስቶ በአንድ ቀጠና ብቻ ያሉ የፋኖ ኃይሎች ደግሞ ከስድስት መቶ በላይ የሚሆኑ የመንግስት ኃይሎችን ስለመግደላቸው ማንሳታቸውን አብራርቷል። ይህ ሰሞነኛው ውጊያ አሁንም የቀጠለባቸውና ተከታታይ ጥቃቶችም እየተፈጸሙባቸው ያሉ አካባቢዎችም ይገኛሉ። በጎንደር ከተማ ቅርብ ርቀት ያሉ ስፍራዎች ደግሞ ቀዳሚ ምሳሌዎች ናቸው። ከሰሞኑ በከተማዋ ክፍል በሆኑ እንደ ጠዳ ባሉ ቀጠናዎች የነበረው ውጊያ የሚታወስ ሲሆን ዛሬም እንዳይምባ፣ መገጭ ውግሎ በተባሉ አካባቢዎች ድረስ የተኩስ ድምጽ ሲሰማ ነበር ነው የተነገረው። በደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ቅርብ ርቀት ማህደረ ማርያም ተብሎ በሚጠራው አካባቢም ጥቃት መፈጸሙ ታውቋል። በዛው በጎንደር ቀጠና አርማጭሆ፣ ወገራ፣ አምባ ጊዮርጊስ፣ በወሎ ቀጠና መሀል ሳይንት በአመዛኙ ድንገተኛ ጥቃቶች መፈጸማቸውንም ነው የተገኙ መረጃዎች የሚያመላክቱት። በጎጃም ቀጠና ደግሞም ቁይ፣ ከመራዊ ቅርብ ርቀት አማሬት ገርጨጭ ዳጌ በተባሉ አካባቢዎች እንዲሁ ሰብዊ ጉዳት የደረሰባቸው ውጊያዎች ተደርገዋል። በክልሉ ከሰሞኑ የተደረጉ ውጊያዎች አውራ መንገዶች ላይ ጭምር መስተጓጉልን ያሳደሩም ነበሩ። የክልሉ ውጊያ ላይ በሰፊው እየተሳተፉ ያሉትና ለምንኛ ብቻ ለኢትዮጵያ እንሞታለን በሚለው ንግግራቸው የሚታወሱት የሰሜን ምዕራብ እዝ አዛዥ ሌትናንት ጀነራል ብርሃኑ በቀለም ከሰሞኑ በስብሰባ አዳራሽ ውስጥ በተፈጸመ ጥቃት በርካቶች ወደተገደሉባት ሽንፋ አቅንተው ለወታደሮቻቸው የማነቃቂያ ንግግርም አቅርበዋል። በዚህም ተልኳችን ሀገራችንን ከጸረ ሰላም ኃይሎች እየታደገን ለትውልድ ማሸጋገር ነው የሚሉት ጀኔራሉ በዚህ ሂደት ውስጥ መካከለኛ የሰራዊቱ አመራሮች ኃላፊነት ከባድ ነው ሲሉ መናገራቸውም ተሰምቷል። ግዛታችንን አስቆርሰን ከባህር በር ተባረናል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ሰራዊታቸው እየተዋጋ የሚገኘው አሁን ያለውን ብልጽግናን ለማስቀጠል እንደሆነም ገልጿል። ጠቅላይ ኤታማዦር ሹሙ በደርግ ዘመን ውጊያ የተማረኩበትን ኃይል መሩ የነበሩትን ጀኔራል መግባይ ኃይልን የጽንፈኛው መሪ ምንም ወታደራዊ እውቀት የሌለው የሚል መግለጫ እንዲወጣ ባደረጉ ማግስት ታሪካዊ ሜካናይዝድ ኃይል ያሉት ምረቃ ላይ ተገኝቷል። እኛ ማንንም ወረና ናውቅም የሚሉት ፊልድ ማርሻሉ ነ ነገር ግን ደጋግመው ሊወሩን ነው የመጡ የቅርብ የሩቅ ኃይሎች ነበሩም፣ እንዳመጣጣቸው አሸንፈናቸዋል። ይሁን እንጂ እርስ በራሳችን እየተበላላን ሌሎች ኃይሎች ይጠቀሙብን ዘንድ ፈቀድን እያሉ ይቀጥላሉ። ሁልጊዜ በመከላከል ላይ ያተኮረ ሁኔታ ውስጥ መዝለቅ እንዳስቸገራቸው ሲያቀርቡም ተሰምቷል። ከጎረቤት ይሁን ከሩቅ እየመጣ ለወረራ እየመጣ እየወረረን አጀንዳ እየሰጠን እኛ አገራችን እንዳንለማ ትኩረታችን በመከላከል ላይ ብቻ ተጠምዶ እንዲቀመጥ የተደረግንበት ሁኔታ አንዱ ችግራችን ነው። ኢትዮጵያ ከነበረችበት ከፍታ ግዛት በማስቆረስ ከባህር በማባረር ዝቅ እንድትል ያደረግነው እኛ ራሳችን። ኢታ ኢታማዦር ሹሙ ያለፉት ስርዓቶችን ከቀይ ባህር እንድንባረር ያደረጉ ግዛትም ቆርሰው የሰጡ አድርገው ባቀረቡበት ንግግራቸው እርሳቸው ቆርሰው ስላከፋፈሉት የኢትዮጵያ ሉዓላዊ ግዛት ግን አላነሱም። እንዲያነሱም አይጠበቅም። ይልቁንስ ሊወሩን የተዘጋጁ ጠላቶችን እንደ ልማዳችን ሳይሆን ከልማዳችንም በላይ ሄደን ሽንፈት ልናከናንባቸው ተዘጋጅተናል የሚል ንግግር አቅርቧል። ይህ የለልን ወረር ነው። ንግግራቸው ከቅርብ ጊዜ ወዲህ ተደጋግሞ የሚያቀርቡት ሲሆን በማን የሚለውን ግን አንስ ተዋ ያውቁም። ፊልድ ማርሻሉ ሰራዊታቸው ከፖለቲካ ወገንተኝነት የጸዳ ስለመሆኑ ሲናገሩ መስማትም የተለመደ ነው። ትናንት ግን የሜካናይዝድ ኃይላቸውን የምትዋጉት የለውጡ የሚሉትን ስርዓት አመጣ የሚሉትን ብልጽግናውን ለመከላከል እንዲሁም ለመጠበቅ ስለመሆኑ ሲናገሩ ነው የተሰሙት። የተጀመረውን የአገር ብልጽግና እንዲቀጥል መታገል፣ መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል እሳቸው አርበኛ የምንላችሁ ለብልጽግና ከወደቃችሁ ነው የሚሉት። እንግዲህም ለውጡን ነውጥ፣ ብልጽግናን ውድመት አድርገው የሚመለከቱ ኢትዮጵያውያን የተውጣጣ ሰራዊትን እየመሩ ነው። በእርግጥ ፊልድ ማርሻሉ ሰራዊቱ የብልጽግና ሰራዊት ነው የሚለውን በአደባባይ ሲናገሩ ከዚህ በፊትም የተሰሙበት አጋጣሚ አለም። መከላከያ ለውጡን የሚደግፈው በሁለት ምክንያት ነው። ለውጡ የህዝብ ነው አንድ፣ ሁለተኛ በማንኛውም ጽንፈኛ ኢትዮጵያን መፍራት ስለሌለባት የኢትዮጵያ ሉዓላዊነት የመጨረሻ ምሽግ ነው የሚባለው ለዚህ ነው፣ እኛ የምንዋጋው ለዚህ ነው። ችግር በመጣ ቁጥር ክተት እያወጁ ሲዋጉ መክረማቸውን አሁን ፊልድ ማርሻሉ የሚናገሩ ሲሆን እየተዋጋ ናቸው ነው ያሏቸውን ኃይሎችንም በሶስት ከፍለዋቸዋል። ዙፋን አስመላሽ፣ ነፃ አውጭና ወሰን ጥያቄ ሲሉ መድቧል። የብሔር ነፃ አውጭ ነኝ ይላል፣ ዙፋን አስመልሳለሁ ይላል፣ ወሰን ተገፋብኝ ይላል። ችግር በመጣ ቁጥር ክተት ነው በክተት፣ በለብለብ አቅም አሳድገን ነው ስንዋጋ የከረምነውና የኖርነው። ሻዕቢያ ሚኒስትሩን ወደ ግብጽ ላክም። ይህ በእንዲህ እንዳለ የኤርትራው መንግስት አሁንም ስለወረራቸው የኢትዮጵያ ግዛቶችና ቀይ ባህር በብሔራዊ ቴሌቪዥን ጣቢያው ክስ አቅርቧል። ዘ ጋርዲያንና ዘ ኢኮኖሚስት ደግሞ ወደ ድንበር ተጓጓዘ ስላሉት ወታደራዊ ኃይል ዘግቧል። የብልጽግናና ሻዕቢያ ፍጥጫ አሁንም እንደቀጠለ ሲሆን የአስመራው አስተዳደር ያጣጥለው የነበረው ዓለም አቀፉ ማህበረሰብን ድጋፍ መጠየቅም ጀምሯል። ትናንት ጥርስ አልባ መግለጫ በማውጣት ሳይሆን በተግባር የቀይ ባህር ህልማቸውን ተከላከሉ የሚል ጥሪ ማቅረቡም ይታወሳል። አንድ ለእናቱ በሆነው የሃገሪቱ ቴሌቪዥን ጣቢያም ትናንት ማምሻውን አቋሙን ለህዝቡ አሳውቋል። ግዛታችንን ወሰዱ ይሉናል፣ ቀይ ባህር ካልገባን እያሉ ይዘቱብናል እያለ የሚያብራራው መግለጫም ነው የቀረበው። ኤርትራ ኣብ ውሽጢ ትግራይ ኣብ ዝተኸስተ ናይ ስልጣን ቁርቁስ ኢዳ ኸትእቱ ድሌት ከም ዘይብላ ኣረድዩ ተወሳኺ ንሓደገኛ ብህሎታት ኢትዮጵያ ብዛዕባ ምርካብ በሪ ናብ ቀይሕ ባሕሪ ነቒፉ ከዚህ ጎን ለጎን ደግሞ ሻዕቢያ ሚኒስትሩን ወደ ግብፅ ካይሮ ልኳል። አንዳንዶች የጸረ ኢትዮጵያው ጥምረት እያሉ የሚጠሩትና ግብፅ ሶማሊያና ኤርትራን ይዛ በአስመራ የፈጠረችው ይህ የሀገራቱ ቡድን በመሪዎችም በሚኒስትሮችም ደረጃ ንግግርን አከናውኗል። ምንም እንኳን ከአንካራው ስምምነት ወዲህ ሞቃዲሾ ያላት ተሳትፎ ቢቀንስም የግብፅና የኤርትራ ሰዎች ግን ተገናኝተው በተለይም በቀይ ባህር ጉዳይ ላይ ያላቸውን አቋም ደጋግመው እየገለጹም ቀጥሏል። ትናንት ካይሮ ተገኝተው ከግብፁ አቻቸው ጋር የመከሩት ሻዕቢያው ሚኒስትር ኡስማን ሳሊህ ይህንኑ ነው ያደረጉት። ሌላኛው ሁለቱ ሚኒስትሮች የተወያዩበት ጉዳይ ደግሞ ሁለቱ ሀገራት ድጋፍ እየሰጡት እያሸነፈ የሚገኘው የሱዳን ጦርና አሁናዊ ሁኔታውን የተመለከተ ነው። ሻዕቢያ እንኳን በአቅሞ የዲፕሎማሲ ተግባራት ለማከናወን እየጣረ ባለበት በዚህ ወቅት ብልጽግና ደግሞ ባሰማራው የፕሮፓጋንዳ ኃይሉ በኩል አሰቤኛ ነው የሚል ዘመቻ ላይ ነው። ይህ የቃላት ልውውጥ ወደ ጦርነት እንዳያመራ ያሰጋል። በትግራይ የተፈጠረው ቀውስ ደግሞ ለዚህ አስቻይ ሁኔታን ይፈጥራል የሚለው ደግሞ አለም አቀፋዊ ነው ከሰሞኑ በጉዳዩ ላይ ሀተታቸውን ይዘው የወጡት ዘ ኢኮኖሚስት እና ዘ ጋርዲያን ወታደራዊ እንቅስቃሴ አለ ሲሉ ነው የሚገልጹት ኤርትራ ከሳምንታት በፊት ክተት ማወጇን ያስታወሰው ዘ ጋርዲያን ኢትዮጵያ በበኩሏ ታንክና ወታደሮቿን ወደ ኤርትራ ድንበር አካባቢዎች ወስዳለች ሲል ነው ከትናንት በስቲያ ባሰራጨው ሀተታዊ ያብራራው ዘ ኢኮኖሚስት በበኩሉ ትላልቅ ኮንቮዮች ታንኮች ቡልዶዞሮችና ሎሪዎች ወደ ኤርትራ ድንበር በአፋር ክልል በኩል በኩል ወደ ቡሪ የአቅራቢያ መንቀሳቀሳቸውን አብራርቶ የዘገበበትን መረጃ በትግራይ ክልል ከተፈጠረው ቀውስ ጋር አያይዞ አስነብቧል። ሻዕቢያ ትናንት በቀጠናው በአሁኑ ወቅት ውጥረት ማገርሸቱን ጠቅሶ ከቀይ ባህር ጋር በተያያዘ የሚሰሙና እያጋጠሙ ያሉ ውጥረቶች በቀጠናው አለመረጋጋት እንዲፈጠር የሚያደርጉና አደጋንም የደቀኑ ስለመሆናቸው መግለጫውን አሰራጭቶ ነበር። በኦሮሚያ ክልል ሌላ እገታ ተፈጽሟል። ቢቢሲ እገታን በተመለከተ መንግስት ምላሽን አይሰጥም፣ ነገር ግን የተለመደ ተግባር ሆኗል ሲል ዘግቧል። ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበርም ፈለገ የሆን በተሰኘ አውቶቡስ ላይ በወረ ጃርሶ ወረዳ ታጣቂዎች በፈጸሙት እገታ ስልሳ ያክል ሰዎች ታፍነው መወሰዳቸው የሚታወስ ነው። ስለዚህ እገታ የብልጽግናው መንግስት የሚያነሱበት ሀይሎች ምላሽ አይሰጥም፣ ጉዳዩም የብልጽግና ተሳፋሪዎችን የሚመለከት አይደለም እና በዝምታ አልፎታል። ቢቢሲ እገታ የተለመደ የሆነበት ነባራዊ ሁኔታን አብራርቶም ሹማምንት ለመጠየቅ ሞክሮ ምላሽ ማጣቱን ዘግቧል። የኢትዮጵያ ዓለም አቀፋዊ ገጽታም እንዲህ ያለ ነው። ግብር ከፍለው ይጠብቃቸው ዘንድ የሚጠብቁ የሀገሪቱ ዜጎች በራሱ ግብር በሚከፍሉት አገዛዝ ታጣቂዎች ይታገታሉ ወይንም ደግሞ በሌሎች ወንበዴዎች እንዳይታገቱ መጠበቅ ተስኖት የቀጠለ ሲሆን በመንግስታዊ ባንኮች ጭምር አጋቾች ጋር ተደራድረው የተፈቱ ዜጎችን ደግሞ አገዛዙ መልሶ ግብር ክፈሉኝ የሚልባት ሀገር ናት ኢትዮጵያ። ከሰሞኑ ታግቶ የተወሰዱ ዜጎችም በሚሊዮን ብሮች ጭምር ተጠይቀው ቤተሰቦቻቸው ልመና ስለመውጣታቸው መዘገቡ ይታወሳል። ይህ እገታ ቀጥሎ ከትናንት በስቲያም በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ተደግሟል። በወረዳው ከገረፎ ከተማ ወጣ ብሎ ባለ ስፍራም ታጣቂዎች ከቀኑ አስር ሰዓት ገደማም በሁለት ተሽከርካሪዎች ላይ በፈጸሙት እገታ ከ40 በላይ የሚሆኑ ተሳፋሪዎችን አፍኖ መውሰዳቸው ሰምቷል። እገዳው በተለምዶ ሀይሮፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ የተፈጸመ ነው። ተሽከርካሪዎቹ እገታ የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ እየደረገ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡና በተሽከርካሪው ላይ የነበሩ ሰዎች ላይም አካላዊ ጉዳት እንደደረሰባቸው ነው የተዘገበው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በምግብ እጥረት አደጋ ላይ መውደቃቸውን የተባበሩት መንግስታት ድርጅት አሳወቅም። ከአንድ ሚሊዮን በላይ የሚሆኑ በምግብ እጥረት የተጎዱ ኢትዮጵያውያንና ናይጄሪያውያን ህጻናት አደጋ ላይ ናቸው ብሏል። የተባበሩት መንግስታት የህጻናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከአምስት ዓመት በታች የሆኑና ለከፋ ምግብ እጥረት የተጋለጡ በሚሊዮኖች የሚቆጠሩ ህጻናት አስቸኳይ ድጋፍ የሚሹበት ጊዜ ላይ መድረሳቸውን አሳውቋል። ኤጀንሲው በሚቀጥሉት ሁለት ወራት ውስጥ በሁለቱም ሀገራት ህጻናት ላይ የሚደርሰውን የምግብ እጥረት ለማከም የሚያቀርበውን የነፍስ አድን የምግብ እርዳታ በማጣት ምክንያት እንደሚጨርስም ገልጿል። ኤጀንሲው የገጠመው የህይወት አድን የምግብ ድጋፍ በአሜሪካው ፕሬዚደንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያትም ተባብሷል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናት ለማከም የሚያግዘውን ህይወት አድን ምግብ እንደሚ እንዳልቀበትን ገምታለን። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸው ከ75000 በላይ የሚገመቱ ህጻናት አስከፊ መዘዝ ያስከትልባቸዋል ብሏል። በናይጄሪያ መሰል ድጋፍን የሚሹ ህጻናት አዝ ደግሞ 80000 አካባቢ ነው። በጥር ወር ፕሬዚደንት ዶናልድ ትራምፕ የመንግስትን ወጪ ለመቀነስ በሚል የዩኤስ አይዲ ስራዎችን ማቋረጣቸው ይታወሳል። ይህ የፕሬዚደንቱ እርምጃ በዓለም የጤና ድርጅትና በሌሎች ዓለም አቀፍ የልማት አካላት የተወገዘ ሲሆን በርካታ በውጭ ሀገራት እርዳታ ጥገኛ የሆኑ ታዳጊ ሀገራት በተለይም አፍሪካውያንን ስጋት ውስጥ ጥሏቸዋል። የብልጽግናው ፕሬዝደንት በየአደባባዮቹ የስንዴ የምርታችን የተተረፈረፈና ከአፍሪካም ቀዳሚዎችንን የሚሉላት ኢትዮጵያ ደግሞም በአሜሪካ እርዳታ ሳቢያ በርካታ ዜጎቿ አደጋ ላይ የሚወድቁባት ትሆናለች። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከእርሳቸው ፖሊሲ ጋር ምን ያክል የተጣጣሙ መሆናቸው እስከሚረጋገጥ ድረስ እንዲቋረጡ የሚል ትዛዝን ያስተላለፉት። በቀዳሚነትም በዓለም ዙሪያ የሚገኙ ድሃ ሀገራትን ጨምሮ በአንድ መቶ ሀያ ሀገራት ውስጥ የጤናና አስቸኳይ ጊዜ እርዳታ ምስክን የሚያቀርበው ዩኤስአይዲ ስራውን ለሶስት ወራት እንዲያቆም ታዟል። በአለም ላይ ከፍተኛው የሰብአዊ እርዳታን በመስጠት አሜሪካ ትልቋና ዋነኛዋ ስትሆን ዩኤስአይዲ ዓመታዊ በጀቱ 40 ቢሊዮን ዶላር ነው። እስራኤል በደቡባዊ ጋዛ ባደረሰችው የአየር ጥቃት ከፍተኛ የሐማስ ፖለቲካዊ አመራር መገደላቸው ተሰማም። በአየር ጥቃቱ የተገደሉት የፖለቲካ አመራር የነበሩት ሳላህ አልባርዳዊ ናቸው። የአካባቢው ሰዎች የሐማስ የፖለቲካ ክንፍ አባል የነበሩት ባርዳዊልና ሚስታቸው በአየር ጥቃቱ መገደላቸውን አረጋግጧል። የእስራኤል ባለስልጣናት እስካሁን ስለ ግድያው አስተያየት አልሰጡም። የእስራኤል ጦር ኃይል ካለፈው ሳምንት ማክሰኞ ጀምሮ በጋዛ ከፍተኛ ጥቃትን ማድረስ የጀመረ ሲሆን ለተኩስ አቁም መቋረጥን ሐማስን ተጠያቂ ያደርጋል። በእስራኤልና ሐማስ መካከል ባለፈው ጥር የተፈረመው የተኩስ አቁም ስምምነት ከሁለት ወራት በኋላ ፈርሷል። ሐማስ የእስራኤል ወቀሳን ውድቅ የሚያደርግ ሲሆን የፍልስጤሙ ታጣቂ ኃይል በኳታር ግብፅና አሜሪካ አሸማጋይነት የተፈረመው የተኩስ አቁም ስምምነትን ያፈረሰችው እስራኤል እንደሆነች ይገልጻል። በሐማስ የሚመራው የጋዛ ጤና ሚኒስትር እንደሚለው ከሆነም ባለፉት 24 ሰዓታት ብቻ በጋዛ በእስራኤል ጥቃት 32 ፍልስጤማውያን ተገድሏል። በተያያዘ ዜና የእስራኤል መከላከያ ሚኒስትር ሐማስ የቀሩትን ታጋቾች ሙሉ በሙሉ እስካለቀቀ ድረስ በጋዛ ተጨማሪ ቦታዎችን እንወራለን ሲሆን እንደዚሁም የተወሰኑ ክፍሎችን በቋሚነት እንይዛለን ሲሉ ዝቷል። ሚኒስትሩ የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በሕይወት ያሉና የሞቱ ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉም ነው የተናገሩት። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በሕይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣፋንታቸው አጠራጣሪ ሆኗል። ባሳለፍነው ማክሰኞ እስራኤል በጋዛ ላይ በከፈተችው የአየር ድብደባ ሳቢያ በሁለት ቀናት ውስጥ ብቻ ከ430 በላይ ሰዎችን መግደሏም የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።